አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? አማን ናችሁ? ስራችሁ፣ ጤንነታችሁ ሁሉ ሰላም ነው? ከእኛ ጋር አልሐምዱሊላህ ሰልዋም ደህና ናት። ሰልዋ እንግዲህ ባለፈው ስራ ሰምታችኋል። ረባሽ ናት፣ ረባሽ ናት። ተረብሻለች፣ ተረብሻለች፣ አይደል? እሱ ወንድ ሆን አለ ጎፍሬ፣ ጎፍሬ ፀጉር የለም። እስኪ የሕፃን ፀጉር የሚያሳድግ ነገር መረበሽ በቃ የግሏ ነው። እረብሻ የግሏ የግል ስራው አልኳችሁ። እንዴት ናችሁ? ሰላም ናችሁ? ዛሬ ከፍ ብለናል። ምን ከመቀመጫችሁ አንድ አንዲ እ አንተ ያው ሁልጊዜ በቃ ትረብሽኛል። እያስገመገመ ነው ክረምቱን አለ አስር አዘን እያለ ነው እኛ ጋር። እንግዲህ እና ደህና ነችማ፣ እኛ ደህና ነኝ። አልሀምድሊላሂ አለንላችሁ። እና ምን ብላችሁ መሰላችሁ፣ እንደው ታዝቤ ነው። መቼም ሴቶች ስንባል እኔ አንዳንዴ ግርም ይለኛል። ከምን አንጻር ዝም ብለን ሰው ላይ እንደምንደርስ ከምን አንጻር ሰው ላይ ፍጥ እንደምንላለን እራሱ ይወቅ።

ግላዊ ማለት ፐርሰናል እንዴት ብዬ ልንገራችሁ፣ አንድ ሰው አንድ ሰው ነጥሉ እንግዲህ አንተዋወቅም። ያው ሶሻል ሚዲያ አሁን በስም ደረጃ አውቃቸዋለሁ እንደ ኔ ቤተሰብ ሆናቸው አጥቶ እኔንም ያው አካል ሁሉ ታጠኛላችሁ ማለት ነው። ከዚህ የምንተዋወቀው በምን ሁኔታ ነው ካል በቃ፣ እንደዚህ የራሴን ታሪክ ነው ማዋራችሁ ያለው ነው፣ ያገሩ ሁኔታ ነው ማዋራችሁ፣ አኗኗሬ ነው ማዋራችሁ ከዚህ የተለየ አንቺ እንደዚህ ነሽ ብዬ ከቤተሰብ ሰበይ በሉት ማለት ነው። ከቤት ሰበይ ስላችሁ ከዚህ ከ ከኦደንሴ ውስጥ ማለት ነው። ከነሱ ውስጥ በግላዊ ነጥዬ መቼም የምሳደበው እኔ ስድም አልሳደም። ተደምሮስ ተምጨረስ ለጎሬም ደረጃ የምዘረጥጠው አካል አለ። ይሄ ግን ሁላችሁ ነፍስያችሁ የምታዘበው ነገር ነው ማለት ነው። ያ ሆኖ ሳለ ግን አንዳንድ መርዝ ሴቶች አሉ ወላይ ነው የሚላቸው መርዝ፣ የሚናገሩት ቃል እራሱ መርዝ ማለት ነው። ዝም ብለው መርዝ የሚረጩ በቃ ኮመንት ላይ ገብታችሁ እዩ፣ ዝም ብላችሁ ማለት ነው። በቃ ያለ እናንተ ባህሪ በቃ ሌላ ባህሪ እንዲታመቁ የሚያረጓችሁ ማለት ነው። እኔ ችግር የለውም፣ በእነሱ ምክንያት ባህሬን የምቀይርበት ምክንያት የለም። ግን ይብላኝ ማያታንኳ ይብላኝ ለእንደዚህ አይነት ሴቶች ማለት ነው። ይብላኝ ለጎረቤታቸው አብሯቸው ለሚኖረው፣ ይብላኝ አብሯቸው ለሚኖረው ባለትዳራቸው የትዳር አጋራቸው ሴቶች ናቸው እንግዲህ ምትት ማለት ነው። ይብላኝ በቃ ለነዚህ በአቅራቢያቸው ለሚኖረው ለጓደኞቻቸው ማለት ነው። አስባችሁታል? እኔ ምንም ሳልደርስባቸው ስለራሴ ራሴ ባወራሁኝ፣ ስለሆነ በቃ ስለ ራሴ አጠቃላይ ማወራውኝ ማለት ነው። ስለ ራሴ ባወራሁኝ ይህን ያክል መርዝ ከተናገሩ ምላሳቸው ይህን ያክል መርዝ ካወጣ አስቡት ብ እንግዲህ እኔ ጋ ምንም ንክኬልን በምንም አንገናኝ ብያቸዋል አለ ምንም ንክኪ ሳይኖረን እኔ ጋ ይህን ያክል ከተናገሩ አስባችሁታል? ለጎረቤታቸው፣ ጎረቤት ጋር ስትኖሩ የማያገናኛቸው ነገር የለም። ስጦጥ ስጦሩ ትገናኛላችሁ፣ በማህበራዊ ኑሮ ትገናኛላችሁ፣ በልጆቻችሁ ትገናኛላችሁ። በዛን ሰዓት ምን ሊናገሩ ይችላሉ ብላችሁ ሲገምቱ አስቡት። ይሄን መገመት አያቅትም። በባላቸውም ጋር እንዴት የማያገናኛቸው የለም፣ ከትልቅ እስከ ትንሽ ማለት ነው። ለእኔ ምንም ሳልደርስባቸው ይህን ያክል ከተናገሩ አስባችሁታል። አብሯቸው የትዳር አጋራቸው አስባችሁታል። ጓደኛ ነኝ ለሚል እኔ ይብላኝላችሁ ለሚያኗኑሯችሁ ወላሂ ነው የምላችሁ እኔን የትም አታገኙኝም ችግር የለውም እኔ ብለፋም ብሰርጉኝም የራሴ አላማና ታርጌት ስላለኝ እኔን ኬር ምንም ማለት አይደለም ግን እኔ እንደው እስኪ ራሳችሁን ቆም ብላችሁ እንድታዩ ወደ ራሳችሁ እንድትመለከቱ ነው ይተናገርኩ ያለሁት ማለት ነው እኔ ማንኛውም የሚለውን እስኪ ጥያቄ አቀርባችሁ ለራሳችሁ እስኪ መልሱላችሁ መልስ ስጡ ማለት ነው በቃ ከምን የተነሳ እንደዚህ አይነት ብልግና ያልተማራችሁ ምላሳችሁ የሚያክል የሚሰነዝረው ምን አይነት ፍጥረት ናችሁ? እኔ ባለፈውም ተናግሬ አለሁኝ ማለት ነው። ግን መናገር ትርፍ ነው። አልናገርም ልና አያስችለኝም። እናገራለሁ፣ ትሳደባለሁ፣ ይሳደባል። ከአሁን በኋላ ግን እናንተ ጀዘባችሁ። ይብላኝ፣ እናንተ እኔም ምንም አታገኙኝም። ሳንቲም ነው የምፈልገው እኔ አለማያን እየተላመርኩ ነው እንዳነሰም እንዳደገ ማለት ነው። እናንተ ዝም ብላችሁ የኔ ወንጀል ብታቁሙ እንጂ ሌላ ምንም አታረጉኝ ነገር የለም። ቤቴን ብቻ ኮምፕሊት ሆኖ ነገር አታረጉኝ፣ ምን አታረጉኝም፣ ምንም አልሰማችሁም፣ ግን የሆነ ለሞራል ጥሩ አይደለም። ያ ሆኖ ስለሆነ በባህሬ ደግሞ የሆነ ሰው ደርሶ ሰው ላይ መድረስ በታሪክ አለው በታሪክ ከደረስኩ እንኳን እኔ ነኝ የማለቅ ሰው፣ ይቅርታ ምጠይቀው እኔ ራሴ ነኝ። አልወድም ካልደረስኩ ደግሞ በቃ ለምን የሚል ነገር አለ። ዝም ቤሻለ ብ መሳለፍ አልወድም። አብሮ አደጎችም ያውቃሉ። ደስታ ነው ባህር አሁን አሁን ያሁን ትቻለሁ። በዛ ልክ አይደለሁም። ከመሆኑም ጋር ግን ዝም ብለው እንደዚህ ፊልጥ ሲሉባችሁ ያናድዷችኋል። እና እሳደባለሁ ሁላ እኔ በኮመንት ማለት ነው። በቃ ያለኔነቴ ሌላ ማንነት እንዳመጣ ያረጉኛል። ያልኳችሁ ለዛ ነው ማለት ነው። ከአሁን በኋላ ግን ስለሰደቡኝ አልሰደቡም። በቃ ምንም አላተረፍኩም። ሌሎስ ከሳራ አስገቡኝ እንጂ ማለት ነው። ከአሁን በኋላ ኮመንታችሁን ሪሙቭ አደርጋለሁ፣ አነሳለሁ። ሌሎቻችሁም የነዛ አይነት በቃ ይህን መርዛችሁን ወደ ሌሎች ሴቶች እንዳታስተላልፉ ማለት ነው እንጂ ለሌላ ነገር አይደለም። እኔ ማንነቴን የሚመለካይ ነገር የለም። እኔ ራሴ ስለማቅ ማንም ምን ቢል አይገርም፣ ችግር የለም ግን ለራሳችሁ ቁማችሁ ተመልከቱ። አይጠቅማችሁም፣ በቃ የማንንም ክብር ለማንቋሸሽ አትሞክሩ። ምንም ላታረ ማለት ወደ ራሳችሁ ተመልከቱ። ለማለት ያክልን አያስፈልግም። በቃ ለምን መነዋወራ አስፈለገ? ለምን ኧረ፣ ስሚታኔ ግርም ይለኛል ወላሂ። በቃ እናንተ ከሰራችሁትም ቪዲዮ እኮ ምንም አያወራም እኮ በቃ ምን ብዬ ነው ብላችሁ ቪዲዮዎችን ሁሉ ማዳመጥ ጀምራላችሁ? የሚናገሩት ንግግር ማለት ነው። ብዙዎቻችሁ ኮመንት አታነቡ ማለት ነው። አሁን እኔ እንደ ሌሎቹንማ ምን ይሏቸው ኮመንት አላነብም። ሌላ ቤቱ እንሂድ። አሁን ሌላ ወጣ ያለ ምናምን የሚሰሩት ምን ይሏቸው፣ በዚህ ስርዓት እንደምታዩ ስለ ራሴ ታሪክ እንጂ ምን አወራለሁ?

እንዴ እንደው እናንተ የምታዩት ቢቀርብኝ ራሱ ይምሬ ነው ነገሩ። ጥላት ማራቅ ተውራ፣ ጥላትንማ ሳይቀርባችሁም ሳይረቃችሁም አርጋችሁ ለውጣችሁን እንዳይማረቅ በቃ ያ ነው እኔ የምመኘው ማለት ነው። እንዴ አረቀው ጭራሽ ክባሬን እንዳይሰማም እንድሆን አልፈልግ። ብቻ ውድቀቴን ሳይሆን መነሳቴን፣ መሻገሬን ከፍ ማለት እንዳይፈልጋለሁ ጥላት የሆነ ሰው ማለት ነው ራቅ ብሎ ከን ያን ስለምፈልግ ብሎክ እራሱ አላረጋችሁም። ስልክ ግን እምቢ ብሎኛል ብሎክ ለማድረግ ሞክሬ ማለት ነው። ወላሂ ኮመንታችሁን ሪ አረጋለሁ። ከኋላ ግን ብልግና አይቅርባችሁ የትም አያደርሳችሁም። ሲል እንደ ቁጥጥ ሲሆን በቃ ቁጥጥ ሁኑ ጋ ጎረቤታችሁ ጋር ጓደኛችሁ ጋር ትዳር አገራችሁ ጋር መልካም መልካም ማንዋ ነዋሪ ኑራችሁ እንደ አህላቅ እኮ ትልቅ ቦታ ያለው ነው። እንደ ድን እስላም እራሱ ማለት ነው በቃ በጣም ትልቅ ስለዚህ አላቃችሁን አስተካክሉ። ሊማነው ብላችሁ ወደ ራሳችሁ ተመልከቱ። ዞር እኔ ብያቸው ምንም ባያገኙ እንል በአቅራቢያችሁ እነሱ ጋር የሚኖር ሰው እንዴት አድርገው ይዘውት እየኖሩ ነው የሚል ጥያቄ አድሮብኝ ነው ቪዲዮ የሰራሁት እንጂ ለሌላ ነገር አይደለም። እና ይቅርባችሁ፣ ዝም ብላችሁ እንዳገኛችሁ አፋችሁ መግዛት ይቅርባችሁ ነው የምላቸው። በተረፈ ሌሎቻችሁ ምርጥ ምርጥ ቤተሰብ አላችሁ፣ አፕርሼት የምታረጉ

ለንራፍና በትህትና እንደዚህ አስታክል በሉ፣ እኔ ለማስታከል ዝግጁ ነኝ ማለት ነው። ሲጀመርም በር ያለ ነገር የሚሠራው የለኝም። ይቀተቀምጭንቶከንቱ ነው ከቻላችሁ ካልቻላችሁ ደግሞ ዝም ማለት ረስ መልካም ያለ ሰላም ቢያንስ ቢያንስ ዝም በሩ መልካም ነገር መፍ አከስ በቃ ዝም ብለው እና ይሄ ሌላችሁ ነው። ሌሎቻችሁም ምርጥ ቤተሰቦች በዚህ የምሄድባችሁ ዛ የምትረዱኝ የምር ነው ባለሁበት ሁኔታ የምትረዱኝ በዛ የምትረዱ ች አላችሁ በጣም ትልቅ ክብር ነው። ያለ ዛኩመላክ ኸይር በ በሰላም በሌላ እንገናኛለን ኢንሻላህ። ሰላሙ አለይኩም ወራህመቱላሂ በረካቱ